የኢትዮጵያ ብሔራዊ ባንክ በትናንትናው እለት የአንድ አሜሪካ ዶላርን ለጨረታ ያቀረበበት ዋጋ ካለፉት የጨረታ ዋጋዎች ጋር ሲነጻጸር እጅግ ያልተጠበቀ ሆኗል። ከዚህ በፊት አንድ የአሜሪካ ዶላር በ148 ብር ከፍተኛ ጭማሪ እየተደረገ ቢሆንም በአሁኑ ዙር ያለው የዶላር ለጨረታ የቀረበበት ዋጋ ግን እጅግ በሚገርም ሁኔታ ወደ አስር ብር ጭማሪ ታይቷል። የጥቁር ገበያ ሐዋላ በዛሬ ዕለት ዶላርን ጨምሮ የተለያዩ የዓለም ሀገራትም አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 24 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል? የሚሉትን የ17 ሀገራትን ዝርዝር መረጃ ይዘንላቸው መጥተናል። እንግዲህ በትናንትናው ዕለት ብሔራዊ ባንክ ዶላርን ለጨረታ ማቅረቡና እጅግ በሚገርም ሁኔታ የአንድ የአሜሪካ ዶላር ከዚህ በፊት ከነበረበት የዶላር ጨረታ የ10 ብር አካባቢ ጭማሪ ማሳየቱ በብዙዎች ዘንድ እንግዲህ መነጋገሪያ ሆኗል። በዚህም 17 ባንኮች የውጭ ምንዛሪ ድልድ ላይ ስለመገኘታቸው ይፋ ተደርጓል። ይህንን የዶላር ለጨረታ መቅረብ በተመለከተ ሙሉ መግለጫውን ወደ እናንተ የምናደርስ ይሆናል። ከዛ በፊት እንግዲህ የጥቁር ገበያ ሐውላ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ሙሉ ዝርዝር መረጃ በማስቀደም ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼን ለምታውቁት የጥቁር ገበያ ሐዋላ በተለይ ብሔራዊ ባንክ ዶላርን ለጨረታ ባቀረበበት ማግስት እጅግ በከፍተኛ ሁኔታ ወርዶና አሽቆልቁሎ ነበር የምናገኘው። በአሁኑ ግን ያለው የምንዛሬ ዋጋ ተመን እጅግ በሚገርም ሁኔታ እንግዲህ ባለበት አለመንቀሳቀሱ ብዙዎቻችንን አስገርመዋል። ሆኖም በዛሬ ዕለት አንድ የአሜሪካ ዶላርን ስንመለከት 180 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18 ሺ ከ40 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው እለት አንድ የስዊስ ፍራንክን ስንመለከት 222 ብር ከ88 ሳንቲም ሲመነዘር 100 የስዊስ ፍራንክ 22288 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው እለትም አንድ የኦማር ሪያልን ስንመለከት 465 ብር ከ85 ሳንቲም ሲመነዘር 100 የኦማን ሪያል 46585 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 126 ብር ከ08 ሳንቲም ሲመነዘር 100 የካናዳ ዶላር 12608 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 205 ብር ከ10 ሳንቲም ሲመነዘር 100 ዩሮ 20510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊንግ ነው። በዛሬው ዕለት 1 ፓውንድ ስተርሊንግ 237 ብር ከ17 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23717 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለትም አንድ የሳውድ ሪያል 47 ብር ከ30 ሳንቲም ሲመነዘር 100 የሳውድ ሪያል 4730 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ደርሃም ነው። በዛሬ ሁለት አንድ የዱባይ ደርሃም 48 ብር ከ60 ሳንቲም ሲመነዘር 100 የዱባይ ደርሃም 4860 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬ ሁለትም አንድ የባህሬን ዲናር 477 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 4777 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 253 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ሁለት አንድ የኩዌት ዲናር 589 ብር ከ60 ሳንቲም ሲመነዘር 100 የኩዌት ዲናር 58960 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 117 ብር ከ09 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11709 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ85 ሳንቲም ሲመነዘር 100 የቻይና ዩዋን 2285 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሸቀል ነው። በዛሬው ዕለት አንድ የእስራኤል ሸቀል 52 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሸቀል 5290 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው እንግዲህ በትናንትናው እለት የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ ያቀረበበት ዋጋ ብዙዎችን እያነጋገረ ይገኛል። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የኢትዮጵያ ብር ከአሜሪካ ዶላር ጋር ያለው የምንዛሬ ተመን በከፍተኛ ደረጃ እንግዲህ መዳከሙ ታውቋል ሲል ካፒታል አስነብቧል። ይህ ለውጥ በተለይ ባለፉት ሁለት ወራት ውስጥ የገበያ መረጋጋት ለመደገፍ በተዘጋጀው የጨረታ መድረክ ላይ የሚታይ ትልቅ ጭማሪ መሆኑ ተነግሯል። በትላንትና 2 ህዳር 23 ቀን 2018 በተካሄደው 11ኛው ዙር የውጭ ምንዛሬ ጨረታ ለአንድ 1 የአሜሪካ ዶላር አማካኝ የምንዛሬ ተመን 154 ብር ከ39 ሳንቲም ሆኖ ተመዝግቧል። በዚህ ዙር 17 ባንኮች የውጭ ምንዛሬ ድልድል ማግኘት መቻላቸውን ካፒታል ተመላክቷል። ከአንድ ወራት በፊት እንግዲህ ጥቅምት 4 ቀን 2018 በተካሄደው አስረኛው ዙር ጨረታ አንድ የአሜሪካ ዶላር አማካኝ ተመኑ 148 ብር ከ10 ሳንቲም ሆኖ የነበረ ቢሆንም በአንድ ወር ጊዜ ውስጥ እንግዲህ በአማካኝ 4 ብር እስከ 8 ብር አካባቢ ጭማሪ ማድረጉ ብዙዎችን አነጋግሯል። ከሁለት ወራት በፊት በዘጠኛው ዙር ጨረታ የተመዘገበው አሜሪካ ዶላር አንዱ የአሜሪካ ዶላር 138 ብር እንደሆነም ይታወሳል። ከዚህ ተመን ጋር ሲነጻጸር የዶላር ዋጋ በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ ብቻ ወደ 11.72% የምንዛሬ ተመን ጭማሪ ታይቷል በዚህም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ በጨረታ ማቅረቡ የገበያ መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የገንዘብ ገበያው ምን ያክል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ መሆኑ ነው እየተጠቆመው የሚሰማችው ሐሳብ አስተያየት ምንድን ነው በኮመንት አሳውቁን እያልን ቪዲዮን ላይክ ላይክ ሸር ሸር አድርጉት እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ